ዋናዋና ዜናው እያሆ ማርያምና እኹር ድባ ድግና ጉዳይ ትላንት የተካሄደው ሽምግልና ለሰኔ 8 2017 ዓ.ም ምዕረት ቀጠሮ በመያዝ መበተኑ ተሰማሙ። የማኅበረ ሥላሴ ገዳም በተጠናወተው ፖለቲካዊነት የአማራ ብቻ ገዳም ሆኗል ሲሉ የመቃ ነዋሪዎች ገለጹ። በደብ ኦሞዞ እንዳሰነች ወረዳ በጎርፍ መጥለቅለቅ ከ8000 በላይ ሰዎች መፈናቀላቸው ተሰማሙ። ሰላም ጤና ይስጥልን። ወደ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ያኖቁማንት ሚዲያ ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በእያሆ ማርያም የእኹር ድባ ድግና ጉዳይ ትላንት የተካሄደው ሽምግልና ለሰኔ 8 ቀን 2017 ዓመተ ምህረት ቀጠሮ በመያዝ መበተኑ ተሰማሙ። በቅማንቶች እኹር ድባ ድግና ላይ የማርያምን ታቦት አስገብቶ ቦታውን ሁለቱ ሃይማኖቶች በጋራ እንዲጠቀሙበት በስራ አሰርቶ ቢሄድም በተለያዩ ጊዜያት አለመግባባቶች ሲፈጠሩ መቆየታቸውን የገልቦና እምነት አባቶች ገልጸዋል። ከወራት በፊት ጃኖቅማንት ሚዲያ የህገ ልቦና አባቶችን ዋቢ በማድረግ ባቀረበው ዝግጅት ከባለፈው አመት ወዲህ የያሆ ማርያም ቤተክርስቲያን የህገ ልቦናውን ድግና አብዛኛውን ክፍል በመመንጠር አዳዲስ ችግኞችን እንዲተከሉበት በማድረጉ ያልተገባይ ባለቤትነት ጥያቄ ለማራመድ የታቀደ እንደሚመስል ዘግበን ነበር። የእያሆ ማርያም ቤተክርስቲያን ያደረገችውን ያልተገባ የደን ምንጣሮና ችግኝ ተከላ ተከትሎ የህገ ልቦና አባቶች ቅሬታ በማቅረባቸው ጉዳዩን በሀገር ሽማግሌዎች ለመፍታት ለትላንት ግንቦት 29 ቀን 2017 ዓ ም በተያዘው ቀጠሮ መሰረት ሽምግልናው ሲካሄዱ ለኦርቶዶክስ አባቶች ቀጠሮ በመጠየቃቸው ለሰኔ 8 ቀን 2017 ዓ ም ቀጠሮ በመያዝ ሽምግልናው መቋጨቱን የመረጃ ምንጮቻችን ገልጸዋል። በሽም ግልነት ገልቦን አባቶች ያቀረቡት ጥያቄ እኹር ድባ ወይም እያሆ ማርያም ድግና ውዝግብ በየጊዜ የሚከሰተው በቤተ ክርስቲያኗና በድግናው መካከል ድንበር ባለመከለሉ ነው ሲሉ የኦርቶዶክስ እምነት አባቶች በበኩላቸው በሁለቱ መካከል ድንበር መከለል የለበትም የሚል ክርክር አቅርበዋል። ሽማግሌዎች በበኩላቸው ሁለቱ የእምነት ተቋማት በድግናው ምክንያት በየጊዜው በሚፈጠሩ ግጭቶች ከሚወዛገቡም በሁለቱ መካከል የለየለ ድንበር ተሰርቶ በወረዳው መሬት አስተዳደር የይዞታ ደብተር ማውጣትና በባህልና ቱሪዝም እውቅና ማግኘት ሲችል ነው የሚል የውሳኔ ሀሳብ ቢያቀርቡም፣ የእያሆ ማርያም ቤተክርስቲያን አባቶች ውሳኔውን ለመቀበልም ሆነ ላለመቀበል መክረን እንድንመጣ የሳምንት ቀነ ቀጠሮ ይሰጠን በማለታቸው ቀጠሮ መሰጠቱ ታውቋል። የገልቦና እምነት አባቶች ባቀረቡት ሐሳብ ቤተክርስቲያኗ ቀስ በቀስ ድግናውን ጠቅላላ የመውሰድ እቅድ ወጥና ነው እየሰራች ያለችው። አሁንም ድግናው ሙሉ በሙሉ የራሷ እንደሆነ ነው የምታስበው ሲሉ ቅሬታቸውን አቅርበዋል። የኦርቶዶክስ እምነት አባቶች በበኩላቸው ድግናውን መንጥረን ችግኝ በመትከላችን ይቅርታን ጠይቅናም፣ ድግናው ግን ሳይከፈል እንደነበረው ይቀጥል ሲሉ ቢማጸኑም ተቀባይነት ሳያገኙ ቀርተዋል። በ18ኛው መቶ ክፍለ ዘመን ዘጠኝ ታቦታትን ይዞ ወደ ጭልጋ በመሄድ በቅማንት ድግናዎች ለቤተ ክርስቲያን አሰርቶም በዘጠኙ ድግናዎች ውስጥ ሁለቱ ሃይማኖቶች ሳይጋጩና ሳይጋፉ ስርዓታቸውን እንዲያካሂዱ በሚል ንጉሥ ተክለ ጊዮርጊስ ወስኖ ቢሄድም፣ ከዘጠኙ ድግናዎች ሙሉ በሙሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሳይወረስ የቀረው እኹር ድባ ወይም እያሆ ማርያም መሆኑን የህገ ልቦና አባቶች ገልጸዋል። የእያሆ ማርያም ቤተክርስቲያን አገልጋዮች ቀስ በቀስ ድግናውን ጠቅልለው በመውሰድ የህገ ልቡናውን ቅርስ ለመውሰድ ረጅም ጊዜ እቅድ የያዙ ይመስላል የሚሉ አንዳንድ አስተያየት ሰጪዎች ለዚህም የተከናወነው ምንጠራና ችግኝ ተከላ እንዲሁም ድንበር መሰራት የለበትም የሚለው ክርክር አይነተኛ ማሳያ ነው ብለዋል። በትላንትናው ሽምግልና የጭልጋ ወረዳ ጉዳይ የሚመለከታቸው የመንግስት ኃላፊዎች በታዛቢነት መሳተፋቸውን የመረጃ ምንጮቻችን ገልጸዋል። የማህበረ ስላሴ ገዳም በተጠናወተው ፖለቲካዊነት የአማራ ብቻ ሆኗል ሲሉ የመቃ ነዋሪዎች ገለጹም። ታላቁ የማህበረ ስላሴ ገዳም በወቅቱ ፖለቲካ ተመርዞ ከእምነት ተቋምነት ወጥቶ የአንድ ብሔር ብቻ ተቋም ሆኗል ሲሉ አስተያየታቸውን የገለጹልን የመቃ ቀበሌ ቅማንቶች ወደ ገዳሙ ለምናኔ የሚሄዱ ቅማንቶች ተለይተው እየተገደሉ ነው ብለዋል። ከሳምንታት በፊት የመቃቀበል ነዋሪ የሆነው ወጣት ፈጠና አሻግረው ባሳለፍነው ቅበላ ሚስት ቢያገባም ጥላው ስለሄደችና በየጊዜው በሚደረገው የሰብአዊነት ድርጊት ተማሮ የምናኔ ኑሮን በመምረጥ ወደ ማህበረ ስላሴ ገዳም ገብቶ እንደነበርና ገዳሙ የልጁን ቅማንትነት ካረጋገጠ በኋላ ለነብሰ ገዳዮች አሳልፎ ሰጥቶ እንዳስረሸነው መዘገባችን አይዘነጋም። ሰሞኑን ዘገት የደረሱን መረጃዎች እንደሚያመላክቱት ከሆነ ደግሞ ወጣት ፈጠነ ወላጆቹን ተሰናብቶ ህይወቱን በማኅበረ ስላሴ ገዳም በምናኔ ለማሳለፍ ሞፈር ቤት ተብሎ በሚጠራው የገዳሙ ክፍል እንደደረሰም መታወቂያውን ተቀብለው ካዩ በኋላ የመቃ ተወላጅ ቅማንት መሆኑን ሲረዱም ለሚያውቋቸው ሰው አጋቾች አሳልፈው ሰጥተው 700 ሺ ብር ከጠየቁ በኋላ ወዲያውኑ አስገድለውታል። ታሪካዊውን የማኅበረ ስላሴ ገዳም ወደ ፖለቲካዊነትና የአማራ ጽንፈኝነት የቀየረው ፋኖ አባወል ደሰንበት በቅርቡ ከገዳሟ በምኔትነት መታገዱን የገለጹልን የመረጃ ምንጮቻችን ግለሰቡ በገዳሙ ውስጥ የተኮሰው ፋኖነትና አማራነት ገዳሙን ወደ ዘረኝነት መፈልፊያ ተቋም ቀይሮታል ብለዋል። ወጣት ፈጠና አሻግረው በይዋነት የገዳም ኑሮን በመምረጥ ንጹሕ ልቡን ይዞ ወደ ገዳሙ ቢሄድም ገዳሙን ወደ ፋኖ ማሰልጠኛነት ቀይሮ አማራነት ጽንፈኝነት ማስፋፊያ ማዕከል ያደረጉት የገዳሙ መነኩሴ መሳይ ፋኖዎች የሚሰሩትን ሚስጥር ያጋልጥብናል በሚል በጭካን ያስገድለውታል። ይህን የጭካኔ ዘር ተኮር ግድያ ተከትሎ ከፍተኛ ቁጣ ውስጥ የገባው የመቃ ቀበሌ ህዝብ በቀበሌው አንድም የማህበረ ስላሴ ገዳም መነኩሴ ከተገኘም ወዲያውኑ እርምጃ እንዲወሰድበትና ከዚህ በፊት ሲያደርገው የነበረውን ገዳሙን በልዩ ልዩ መንገድ የማገዝ ተግባር እንዳቆመ አሳውቋል። ህብረተሰቡ የማህበረ ስላሴ ገዳም ለምናኔ በሄደው ወጣት ፈጠና አሻግረው ላይ የፈጸመውን አሳፋሪ ሰይጣናዊ ስራ አስመልክቶ ለሚመለከተው ሀገረ ስብከት አቤት ማለቱን የመቃ ቀበሌ ኗሪዎች ለጃኖቅማንት ሚዲያ ተናግረዋል። ኢትዮጵያ ውስጥ የተፈጠረው የፖለቲካ ስርዓት አልበኝነት የእምነት ተቋማትንም ጭምር ወደ እብደት ቀይሯቸዋል ያሉት አስተያየት ሰጪዎች የእምነት ምሽጎች ናቸው ተብለው የሚጠሩት ገዳማት ሳይቀሩ ዘር እየለዩ ክብሩን የሰው ልጅ ወደ ማስገደል ተሸጋግረዋል ብለዋል። በተለይ ደግሞ ከጥንት ጀምሮ ቅማንትንና ጥንታውያን ሴቶቹን በማውደም አባዜ ላይ የተሰማሩት የኦርቶዶክስ ተዋህዶ ፖለቲከኛ መነኮሳትና ደብተራዎች ዛሬም በጭካኔ ቅማንትን በማስገደል ና በማስጨፍጨፍ ተግባር ተጠምደዋል የሚሉ ወገኖች በበኩላቸው ቅማንቶችን በመረዳት ራሳቸውን ከእነዚህ ጨካኝ ዘረኞች እንዲጠብቁ መክረዋል። ኦሞ ኦሞዞ እንዳሰነች ወረዳ በጎርፍ መጥለቅለቅ ከ8000 በላይ ሰዎች መፈናቀላቸው ተሰማም። በአካባቢው እየጣሉ ባለው ከባድ ዝናብ የኦሞ ወንዝ በከፍተኛ ሁኔታ በመሙላቱና ና የቱርካና ይ ከሚይዘው የውኃ መጠን በላይ ሞልቶ ሰዎች ወደሚኖሩበት መንደር በመፍሰሱ ከ1750 በላይ አባወራዎች ከቀያቸው መፈናቀላቸው ታውቋል። ወደ ቱርካን ሐይቅ የሚፈሰው የኦሞ ወንዝ ከዚህ ቀደምም በአካባቢው ላይ ከፍተኛ የጎርፍ መጠለቅለቅ እያስከተለ በሰውና በንብረት ላይ ጉዳት ሲያደርስ መቆየቱ ይታወሳል። ትላንት ግንቦት 29 ቀን 2017 ዓ.ም ተመረተ የዳሰነች ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት እንደዘገበው ከሆነ ደግሞ የኦሞ ወንዝ ሞልቶ መደበኛ የመፍሰሻ አቅጣጫውን ለቆ በመውጣቱና የቱርካና ሐይቅ መደበኛ የውኃ ይዞታውን በከፍተኛ ፍጥነት በመልቀቁ ከፍተኛ ቁጥር ያለው ሕዝብ ድጋሚ መፈናቀሉ ታውቋል። ከዚህ በፊት ተከስቶ በነበረው የጎርፍ አደጋ ከቀያቸው የተፈናቀሉ ዜጎች ዛሬም በሶስት መጠለያ ጣቢያዎች በጊዜያዊነት ሰፍረው እንደሚገኙ የክልሉ ግብርና ቢሮ ኃላፊ ተናግሯል። የክልሉ መንግስት ከዚህ በፊት በጎርፍ የተፈናቀሉ ዜጎችን በዘላቂነት ለማቋቋም እየሰራ መሆኑን በተደጋጋሚ ቢገልጽም ተፈናቃዮቹ ባልተመቻ አየር ሁኔታና አስፈላጊ እርዳታ ቁሳቁሶች በሌሉበት እየኖሩ መሆናቸውን ከቦታው የሚወጡ መረጃዎች ያሳያሉ። ከቀናት በፊት የክልሉ ኮሚዩኒኬሽን ቢሮ ባሰራጨው ዘገባም የክልሉ ግብርና ቢሮ ኃላፊ መሪውን ፍቅሩ በኦሞ ወንዝ ሙላት ምክንያት የዳሰነች ከተማ እየጠበበ መምጣቱን ጠቅሰው በየጊዜ የሚከሰተውን አደጋ በዘላቂነት ለመፍታት ከሚመለከታቸው የፌዴራል ተቋማት ጋር እየሰራ ነው ብለዋል። የክልሉ ውሃና ማዕድን ኢነርጂ ቢሮ ኃላፊና የክልሉ አደጋ ስጋት ስራ አመራር ምክር ቤት አባል ኢንጂነር አክሊሉ በበኩላቸው ባለፈው የክረምት ወቅት የኦሞ ወንዝ ባስከተለው የጎርፍ መጥለቅለቅ ምክንያት 28 ቀበሌዎች ሙሉ በሙሉ መፈናቀላቸውን ጠቅሰው በአሁኑ ሰዓት የ75 ኪሎ ሜትር የአፈር ግድብ እየተሰራ መሆኑን ገልጸዋል። በሌላ በኩል የኦሞ ወንዝ ሙላትና የጎርፍ አደጋ በአካባቢው ነዋሪዎች ላይ የሚያስከትለው አደጋ የተለመደ መሆኑን የሚገልጹ የመረጃ ምንጮቻችን በዚህ ጉዳይ መንግስት ችግሩ ከተፈጠረ በኋላ ለሚዲያ ሽፋን ያክል ከመሯሯጥና ቃል ከመግባት የዘለለ እስካሁን ዘላቂ መፍትሄ እንዳላበጀለት ይገልጻሉ። በጎርፍ አደጋው ከፍተኛ የንብረት ውድመት የደረሰ ሲሆን ተፈናቃዮችን በመጠለያ ጦት በምግብ እጥረትና በመሳሰሉ ችግሮች ፈተና ውስጥ መውደቃቸው በተለያዩ ዓለም አቀፍ የሚዲያ ተቋማት እየተዘገበ ይገኛል። በዚህ ጉዳይ ጃን ኦቅማንት ሚዲያ ከአመታት በፊት ጀምሮ በተደጋጋሚ ዘገባ ሲሰራ መቆየቱም አይዘነጋም። ጉዳ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ እንዳቸው።